ከሰባ ሁለቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋራ ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት በአንብሮተ እድ ኤጲስ ቆጶስነት ሹመው ከእንድራኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ እርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱም ዛሬ አረፈ። እነሆ የከበረ ሐዋርያ ቅዱስ ጳውሎስም እሊህን ሐዋርያት በሮሜ ክታቦ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን በቅዱሳን ሐዋርያት ጸሎት ይማረን በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም ለዮልዮስ ቤተ ገብርኤል ልደቱ ዘተወክፈ ጸጋ ለመንፈስ ቅዱስ ጊዜ ርደቱ ለእንድራ ኒቆስረ ሳኒታ ረፍቱ እግዚአብሔር አጋዞ ምቅን ያለም ዝንቱ በከመሳአለ ይፍልጦሎቱ በዝህች እምለት ሰማዕታት የሆኑ የአንስያ ከሰባሁለቱ ሁለቱ አርድእት የአንዱ የአፍሮዲጡ የዮልያና የቀሲስታኦድራጦስ የጳጳስታድሮስ የዮልያኖስና የእናቱ የእስክንድሪያ የሆኑ ደግሞም የኤስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ማህበር መታሰቢያቸው ሆነ ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለክሙ ዮልያኖስ ወሙ ዘተኮነን ክሙ ለእግዚአብሔር በእንተስሙ ከመትንስው አክሊለ ዛስተዳለ ለክሙ ሶበይነቅው እለ በክርስቶስ ኖሙ ነሲያ አስራተ ለጻማክሙ ኪያየቅ ድሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዘች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድሰ ቅዱሳን ከድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ግብፅ ምድር ወረደ። በዘች ምለት ከ12ቱ ደቂቀ ነቢያት አንዱ ነቢይ እንባ ቆም አረፈ። በዚህች ዕለት የንጽና አገር የከበረ ቀሲስ አውቆልታ በሰማዕትነት አረፈ። በዚህች ዕለት የአሮን ልጅ የአልዓዛር እረፍቱ ሆነ። ደግሞም የአርከሌዲስ የቴፍላስ የማሪው መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላ ነበብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ኩበ ምላቡ ላን ዘተርፈ